ለምንድን ነው አንዳንድ ወንዶች አንድ ክፍሉ ሲገቡ ወይም ደግሞ የሆነው ቦታ ላይ ሲገኙ ምንም ቃል ሳይተነፍሱ የሁሉንም ሰው ትኩረት በተለይም ደግሞ የሴቷን ትኩረት የሚስቡት? ሌሎች ደግሞ ምንም ያህል ቢጥሩ ቢያወሩ፣ ቢቀልዱ መጨረሻቸው እንደ ቀልደኛ ታይተው በምላሹ የሚያገኙት የውሸት ወይም የማስመሰል ፈገግታ ብቻ የሚሆነው? እውነቱን ልንገርህ፣ የሰው ልጅ የመሳብ ስሜት የራሱ የሆነ ስውር ኮድ አለው። ይህ ኮድ ስለ ገንዘብህ አይደለም። ስለ ቁመትህ ወይም ስለፊት ቅርጽም አይደለም። ይህ ኮድ የሚሰላው በአእምሮ ውስጥ በምትፈጥረው የስነ ልቦና አሻራ ነው። ዛሬ በሳይንስ የተደገፈና 99 በመቶ ወንዶች ፈጽመው የማያውቋቸውን ነገር ግን ሴቶች በድብቅ እንዲያደርጉላቸው የሚመኟቸውን ስድስት ኢ-ፍትሐዊ ወይም አንፌር የሚመስሉ የስነ ልቦና ማግኔቶችን እንመረምራለን። እነዚህን ስድስት ነጥቦች ከተረዳ ተራ መሆንህ ያበቃል። የመጨረሻው ነጥብ ሁሉንም ነገር በአንድ ላይ የሚያጠቃልለው ቁልፍ ነው። እንዳያመጣ አንደኛ፣ ይፈቀድልኝ የሚለውን የድምፅ ቃና አስወግደህ በምትኩ በማያወላዳ የቁርጠኝነት ድምፅ ተካው። እስኪ አንድ ጥያቄ ልጠይቅህ። ምናልባት ቡና ልጋብዝሽ እችላለሁ የሚል ወንድና፣ እነዚህን ስራዎች አሁን ጨርሰን ቡና እንድንጠጣ ይዤሽ ወጣለሁ የሚል ወንድ አንድ ናቸው። ልዩነቱ ቡናው አይደለም። ልዩነቱ የድምፅ ቁርጠኝነት ነው። አብዛኞቹ ወንዶች ሲናገሩ ይሁንታን ይለምናሉ። እያንዳንዱ አረፍተ ነገራቸው ልክ ነኝ፣ ተሳሳትኩ አሁንም ተወጅኛለሽ የሚል ጥያቄ ይመስላል። ድምጻቸው በመጨረሻ ቃለ ድምጽ ላይ ወደ ላይ ይወጣል። ይህም ጥያቄንና ጥርጣሬን ያሳያል። ሴቶች እንደውም ሁሉም ሰው ባለው ሳያውቁት ኮግኒቲቭ ፍሪኩዌንሲ ለሚባል ነገር ይሳባሉ። ይህ ማለት ምን ማለት ነው? አእምሮአችን ሰነፍ ነው፤ ለማስኬድ ወይም ደግሞ ፕሮሰስ ለማድረግ ቀላል የሆኑ ነገሮችን ይወዳል። ውስብስብና ግራ የሚያጋቡ ነገሮችን ይጠላል። አንተ በቁርጠኝነት በዝቅተኛና በተረጋጋ ድምፅ ስትናገር የምትናገረውን ነገር እውነትና ቀላል እንዲመስል ታደርገዋለህ። አእምሮዋ ከአንተ ጋር መጨቃጨቅ ያቆማል፣ በአንተ ፍሬም ውስጥ ትገባለች። ይህ ማለት አምባገነን ሁን ማለት አይደለም። ይህ ማለት የምትፈልገውን የምታውቅ ሁን ማለት ነው። በድምፅህ ውስጥ የሚሰማው ጥርጣሬ በባህሪህ ውስጥ ለሚኖረው ጥርጣሬ መስታወት ነው። ያንን ጥርጣሬ ከገደልከው የመሳብ ስሜቷን ትቀሰቅሳለህ። ሁለተኛ አምላኪ መሆንህን አቁመህ ይልቁንስ በስነ ልቦናዊ መገዳደር ወይም ቻሌንጅ እንዴት አንተን እንድታሳደድ እንደምታደርግ ተወቅ። አብዛኞቹ ወንዶች አንዲት ቆንጆ ሴት ሲያገኙ የሚያደርጉት የመጀመሪያው ስህተት ይሄ ነው። ወዲያውኑ አምላኪ ይሆናሉ። በጣም ቆንጆንሽ አይኖች አይኖችሽ ፈገግታ ይችላሉ። ችግሩ ይሄ ነው። ይህንን በቀን አስር ጊዜ ከአስር ሰዎች ትሰማዋለች። አንተም ከሌሎች አስር ሰዎች አንዱ ሆነ ቀረ ማለት ነው። ማራኪ ወንድ አምላኪ አይደለም። ተገዳዳሪ ወይም ቻሌንጀር ነው። እሱ የሚያደርገው አንቺ ብቁ ሴት ነሽ ወይ ብሎ መገምገም ነው። በስነ ልቦና ኢንተርሚተንት ሬንፎርስመንት የሚባል ኃይለኛ መርህ አለ። የቁማር ማሽኖች ሱስ የሚያስይዙት በዚህ መርህ ነው። ሁልጊዜ ገንዘብ አይሰጡም። አልፎ አልፎ ነው የሚሰጡት። ያ አልፎ አልፎ የሚለው ነገር ነው ተመልሰህ እንድትሞክር የሚያደርገው። አንተም እንደዛው ነው። ሁልጊዜ በማሞገስ ሽልማት አትስጣት። በምትኩ በጨዋታ ቀላቅለህ ተገዳደራት ወይም ቻለንጅ አድርጋት። ለምሳሌ አንቺ ቆንጆ ነች፣ ምንም ጥርጥር የለውም፣ ነገር ግን በጣም ችግር ፈጣሪ ትመስያለሽ በላት። ይህ ምን ያደርጋል? አንድ እሷን እንደማትፈራት ያሳያል። ይህ ከፍተኛ ደረጃ ያለው ባህሪ ነው። ሁለት እሷ አንተን እንድታሳምንህ ያደርጋታል። ኧረ እኔ እንደዛ አይደለሁም እንድትል ያደርጋታል በቅጽበት እሷ አንተን ለማስደሰት መሞከር ጀምራለች። ጨዋታው ተገለበጠ። አሳዳጅ የነበርከው አሁን ተሳዳጅ ሆነሃል። ሶስት የሹክሹክታ ስልትን ተጠቅመህ ሎጂካዊ አእምሮዋን በማለፍ በቀጥታ ከጥንታዊ ስሜቷ ጋር ተገናኝ። ጩኸት የበዛበት ቦታ ክለብ ሊሆን ይችላል፣ ወይም ካፌ ውስጥ ናችሁ። ብዙ ወንዶች ምን ያደርጋሉ? ከሙዚቃው ጋር ለመወዳደር ድምፃቸውን ከፍ አድርገው ይጮሃሉ። በዚህ ቴክኒክ የተካነ ሰው ግን ተቃራኒውን ነው የሚያደርገው በስነ ልቦና ፕሮክሲሚክስ ወይም ደግሞ የግል ክፍተት ሳይንስ የሚባል ነገር አለ። ሁላችንም በዙሪያችን የማይታዩ የአየር አረፋዎች ወይም ባሉን ሳሉን፣ የህዝብ፣ የማህበራዊ፣ የግል እና ከሁሉም የጠበቀው ደግሞ የውስጥ ወይም ኢንቲሜት ዞን ከ0 እስከ 18 ኢንች የሚሆን ክፍተት አለን። ይህ የውስጥ ዞን ለቤተሰብ፣ ለፍቅረኛና በጣም ለቀረቡ ሰዎች ብቻ የተፈቀደ ነው። አሁን ጫጫታው ሲበዛ ወደሷ ዘወር በል። ትንሽ ወደ ጆሮዋ ቀረብ በል የውስጥ ዞኗን በትንሹ ተሻገር እና ድምፅህን በጣም ዝቅ አድርገህ ልክ ሹክ እንደማለት ማለት ነው። የምትፈልገውን ነገር ተናገር። ይህ ድርጊት ልክ እንደ ሂፕኖሲስ ነው። ለምን? ምክንያቱም አንድ እንድትሰማህ እሷም ወደ አንተ መቅረብ አለባት። በፍቃደኝነት ወደ አንተ የመሳብ ዞን ውስጥ ገባች ማለት ነው። ሁለት ሹክሹክታ እና ዝቅተኛ ድምፅ ከጥንት ጀምሮ ሚስጢርና የቅርብ ግንኙነት ምልክት ነው። በቅጽበት በዙሪያችሁ ካለው ጩኸት ሁሉ የተለየ የራሳችሁ የሆነ ነገር ፈጠራችሁ ማለት ነው። ሎጂካዊ አእምሮዋን አልፈህ በቀጥታ ከጥንታዊ ወይም ፕራይማል አእምሮዋ ጋር እየተነጋገርክ ነው። አራተኛ በሰውነት ቋንቋ ቦታን መቆጣጠር። እንዴት በአእምሮዋ ላይ የተረጋጋ ኃይል እንዳለ እንደሚያትም ተረዳ። ቃል ከመናገር በፊት ሰውነትህ አስር ሺህ ቃላትን ተናግሯል። አብዛኞቹ ወንዶች ሲቀመጡ ይቅርታ ቦታ ስለያዝኩ የሚሉ ይመስላሉ። ይኮማተራሉ፣ እጃቸውን ያጣምራሉ፣ እግራቸውን ሰብስበው ይቀመጣሉ። ይህ ዝቅተኛ ደረጃና ስጋት እንዳለህ የሚጠቁም ነው። ከፍተኛ ደረጃ ያለው ወንድ ግን ቦታ ይይዛል። ይህ ሌላውን ስለ ማስቸገር አይደለም። ይህ ስለ ኤክስፓንሲቭ ፖስቸር ነው። ስትቀመጥ ተመቻች፣ እጆችን ዘርጋ፣ ደረትን ከፈት አድርግ። ለምን መሰለ ሊምፒክ ሲስተም ሬዞናንስ የሚባል ክስተት አለ ሊምቢክ ሲስተም ማለት የጥንት አእምሮ ወይም ስሜቶችንና ደመነፍስን የሚቆጣጠረው ክፍል ማለት ነው። የእኛ ሊምቢክ ሲስተም ከሌሎች ሰዎች ሊምቢክ ሲስተም ጋር ይነጋገራል። አንተ ስትጨነቅ ስትቁነጠነጥ፣ የእሷ ሊምቢክ ሲስተም ይህንን ያነብና ይህ ሰው የተጨነቀ ነው፣ ደህና አይደለም የሚል ምልክት ይቀበላል። ነገር ግን አንተ ፍጹም የተረጋጋህ የተዝናናህና ቦታህን የያዝክ ስትሆን፣ የእሷ ሊምቢክ ሲስተም ይህ ሰው የተረጋጋ ነው፣ እሱ በቁጥጥር ስር ነው ስለዚህ እኔም በዚህ ሰው አቅራቢያ ዘና ማለት እችላለሁ፣ የሚል መልእክት ይቀበላል። በቃላት ያልተነገረ የበላይነትና ደህንነት ምልክት እየሰጠሃት ነው። አምስት አስፈሪ ንክኪን አስወግደህ በምትኩ የመሪ ስልጣን ያለው ንክኪን በመጠቀም እንዴት እንደምትመራት አሳያት። እሺ ይሄኛው በጣም ጥንቃቄ ይፈልጋል። ንካ ስላልኩ ሄደህ እንደዋዛ አገጯን ወይም ደግሞ እጇን እንድትይዝ አይደለም። ይህ በጣም ደስ የማይል ነገር ነው። ልዩነቱ በአላማው ላይ ነው። ደስ የማይል ንክኪ አላማ የለውም፣ ይቆያል። እባክሽ ንክኪሽን እፈልጋለሁ የሚል ይመስላል። የመሪ ንክኪ አላማ አለው፣ አጭር ነው። እኔ እየመራሁ ነው ይላል። ይህ ሃፕቲክ ኮሚኒኬሽን ይባላል። በንክኪ መረጃ ማስተላለፍ ማለት ነው። ለምሳሌ በሰዎች በተጨናነቀ ቦታ ወይም በጠባብ በር ልታልፉ ነው። ከፊትህ እንድትሄድ ከመንገር ይልቅ እጅህን በጀርባዋ የላይኛው ክፍል ትከሻዎቿ መሃል ላይ ማለት ነው፣ ወገቧ ላይ አይደለም። ያ ገና ነው። ቀስ አድርገህ አስቀምጥ እና በዚህ በኩል እንደማለት እየመራህ አሳልፋት። ይህ ንክኪ ምን ይላል? እኔ እየመራሁ ነው፣ ከለላ እየሰጠሆሽ ነው፣ ተከተይኝ ይላል። በጣም ስልጣን ያለው ወንድነት የተሞላበት ግን ደግሞ አክብሮት ያለው ድርጊት ነው። በአንተ መገኘት ደህንነትና ግፊት በአንድ ጊዜ እንዲሰማት እያደረክ ነው። ያ ደግሞ በጣም ምርጡ መንገድ ነው። ስድስተኛ፣ የት እንሂድ የሚለውን ገዳይ ጥያቄ በማቆም ውሳኔ ወስደህ የአእምሮ ሸክሟን አንሳላት። ይሄ ነው 99 በመቶ ወንዶች የሚወድቁበት። ተዝናንታለች፣ አሁን ልትለያት ነው። ከዛም ያችን ገዳይ ጥያቄ ትጠይቃለህ። እ ታዲያ ምንናደርግ ወይም የት መሄድ ትፈልጊያለሽ ወይም በሚቀጥለው መቼ እንገናኝ። በቃ ገደልከው። ለምን? ምክንያቱም በሴትና በወንድ ግንኙነት ውስጥ ሴቶች በድብቅ መመራትን ይፈልጋሉ። አምባገነን እንዲሆንባት አይደለም፣ ነገር ግን ውሳኔ የመወሰንና እቅድ የማውጣት የአእምሮ ሸክም ከላያቸው ላይ የሚያነሳላቸውን ወንድ ይፈልጋሉ። የት መሄድ ትፈልጊያለሽ ስትላት ስራ እየሰጣት ነው። ይልቁንስ የእቅድ ባለቤት ሁን። ምን እናድርግ ከማለት ይልቅ አርብ ቀን እዚያ አዲስ በተከፈተው ቦታ ፒዛን በላለን፣ ሰባት ሰዓት ላይ እወስድሻለሁ በል። መቼ እንገናኝ ከማለት ይልቅ ይህ ስራ ሲበዛብኝ አይችዋለሁ፣ ነገር ግን ማክሰኞ አመሻሹ ላይ ነፃ ነኝ እንገናኝ በላት። ይህ የሚያሳየው አንደኛ ህይወት እንዳለ፣ ሁለተኛ እቅድ እንዳለ፣ ሶስተኛ ደግሞ የምትፈልገውን እንደምታውቅ ነው። እሷ ማድረግ የሚጠበቅባት ብቸኛ ነገር እሺ ማለት ወይም ደግሞ በአንተ በተዘጋጀው ጀብዱ ውስጥ መሳተፍ ብቻ ነው። ይህ ለሴት ልጅ ሊሰጣት ከሚችለው ትልቁ ስጦታ ዋነኛው ነው። እናም የምትፈልገውን ተናገር፣ አቅጣጫህን ወቅ መሪሁን እነዚህ ስድስት ነጥቦች ማታለያ አይደሉም። እነዚህ የወንድነት ኃይልና የሰው ልጅ ስነ ልቦና መሰረታዊ መርሆች ናቸው። ቀልደኛ መሆንን አቁመህ መሪ መሆን ስትጀምር የአእምሮዋን ኮድ ሰብራሃል ማለት ነው። የዛሬው ቪዲዮ ይህንን ይመስል ነበር። ጥልቅ የስነ ልቦና ትንታኔዎችን ከፈለክ ይህን ቻናል ሰብስክራይብ አድርግ። አሁን በአስተያየት መስጫው ላይ ከእነዚህ ስድስት ማግኔቶች ውስጥ የትኛውን መጀመሪያ ለመሞከር እንዳሰብክ ጻፈልኝ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላም።